ዛሬ ዓለም አቀፍ የጽዳት ቀን ነው። ይህ የጽዳት ቀን በሀገራችን ብቻ ሳይሆን አጠቃላይ ዓለም ራሷን ከቆሻሻ ለማጽዳት ቃል የምትገባበትና ይህንኑ ከቆሻሻ የማጽዳት ስራ በተግባር የምትገልጥበት እለት ነው። እኛም በሀገራችን በኢትዮጵያችን በከተማችን በአዲስ አበባችን ይህንን ቃላችንን አድሰን በተግባር ደግሞ ቃላችንን የምንፈጽምበት አመቱን ሙሉ ቃላችንን እየፈጸምን በተግባር የምንገለጥበት እለት እንደሆነ በደንብ አድርገን ልንገነዘበው ይገባል። አዲስ አበባን በአዲስ የተስፋ ብርሃን ብለን አመቱ መጀመሪያ ላይ በጳጉሜ ወር ቃል ስንገባ አዲስ አበባን በአምባሳደርነት እናገለግላታለን፣ እኔ ለከተማ የአምባሳደር ነኝ ብለን ቃል ገብተናል። ና ይሄ አምባሳደርነታችን የሚገለጥበት አንዱና ወሳኝ የሆነው ተግባር አካባቢያችን ከቆሻሻ ማጽዳትና አዲስ አበባችንን ውብና ጽዱ ለነዋሪዎቿ ምቹ ገጽታዋም ስሟን የሚመጥን እንዲሆን ክብሯን የሚመጥን እንዲሆን ማድረግ መቻል ነው። ይሄ ደግሞ አንድ ቀን በዘመቻ መልክ ተወጥቶ ተሰርቶ የሚተገበር ወይም ደግሞ ሊሳካ የሚችል ግብ አይደለም። ሁልጊዜ ራሳችንን ከቆሻሻ አካባቢያችንን ከቆሻሻ ከተማችንን ከቆሻሻ በማጽዳት በመትጋት በመስራት ውብ የሆነች ስሟ የሚመጥን ከተማ እንድትሆን ለእኛም ለኑሯችን ለጤናችን ምቹ የሆነች ከተማ መሆን እንድትችል ማድረግ ይኖርብናል። ይሄ ብቻ አይደለም ቃል የገባ ነው ቃላችንን መጠበቅ ስላለብን በይቅርታ ቀን ቋግሜ ላይ ስንጀምር ራሳችንን ከክፋትም ከቆሻሻም ነው የምናጸዳው ብለን ቃል ገብተናል። እንግዲህ ቃል በተግባር እየተፈተነ ይሄዳል ማለት ነው። በዚህ ዓመት ደግሞ በዚህ ሰሞን ትምህርት ቤቶችን ለመክፈት ጥረት እያደረግን ነው። ትምህርት ቤቶቻችን ለተለያየ ስራ አገልግሎት ሲሰጡ ቆይተዋል። በተለይም የኮቪድ-19 ተግዳሮት ካጋጠመን ጊዜ ጀምሮ በለይቶ ማቆያነት ሲያገለግሉ ቆይተዋል። አሁን በሀገራችን ከ26 ሚሊዮን በላይ ተማሪዎችን ይዘን በእንደዚህ አይነት ሁኔታ ቤት ማቆየት ተማሪዎችን ትክክል አይሆንም። ዓለም ከኮቪድ ጋራ እንዴት መኖር እንዳለበት እየተለማመደ ነው ያለው። እኛም ባለፉት ወራት ልምዶችን አግኝተናል። ስለዚህ ልጆቻችን ወደ ትምህርት ቤት መመለስ አለባቸው። ሲመለሱ ተገቢው ጥንቃቄ ተደርጎ መሆን ስላለበት ይህንን የጽዳት ቀን መነሻ በማድረግ ትምህርት ቤቶቻችንን ማጽዳት ከተለያዩ ተዋሲያን እንዲጸዱ ማድረግ ይኖርብናል። ይህንን ሁል ጊዜ ነው የምናደርገው። ስለዚህ ዛሬ በከተማችን በሁሉም ክፍለ ከተሞች በሁሉም ወረዳዎች ይሄ የጽዳት ንቅናቄ ይደረጋል። በሁሉም ትምህርት ቤቶች ላይ ይሄ የጽዳት ስራ ይጀመራል ማለት ነው። በፕሮግራም ደግሞ የሚቀጥል ነው የሚሆነው። ከተማችንን በትጋት በእንደዚህ አይነት ሁኔታ እያገለገልን ብልጽግናችንን እናሳካለን። ለማሳካት ደግሞ ሁላችንም ተክተን ሰርተን ሁላችንም ተጠቃሚ የምንሆንበት ስራ ነው እየሰራን ያለነው ነው የምንሰራውም ቃል የምንገባውም በዚህ መልክ ነውና ተክተን እንስራ። በእርግጥ ያለምነውን መሆን እንችላለን። መሆን እንደምንችል ደግሞ አንዱ ትልቁ ማሳያችን የሌሎች ሀገሮችን ልምድ መጥቀስ አያስፈልገንም ራሳችንም ባለፈው አመት በ2012 እና በ2011 የሰራ ነው። በዚህም አመት በዚህም ክረምት ላይ የሰራ ነው። አገራችንን አረንጓዴ አሻራ የማሳረፍና የችግኝ ተከላ ስራ የዓለም ሪከርድ የሰበርን ጽኑ ዜጎች እንደሆን፣ ጽኑ ህዝቦች እንደሆን የማንም ነጋሪ ሳያስፈልገን የቅርብ ቀን የዛሬ ታሪካችን ነውና ይህንም በጽዳትም መድገም ይኖርብናል። እንችላለን፣ ብዙ ማሳያዎች አሉን። እንበርታ፣ እጅ ለእጅ ተያይዘን እንስራላለው። አመሰግናለሁ።